ከንቲባውን ጨምሮ ስምንት የጌታቸው አስተዳደር አመራሮች ታገቱ። ከመቀሌ ከተማ በቅርብ ርቀት ላይ የሚገኘው አዲጉደም ከተማ ከንቲባን ጨምሮ ስምንት የጌታቸው ረዳ አስተዳደር አመራሮች መታገታቸውን ቢቢሲ ዘግቧል። ከዚህ ጋር ተያይዞም ከሰሞኑ የኢትዮ ኤርትራ ጦርነት ሊፈነዳ ጫፍ ደርሷል ያሉት ጄኔራል ፃድቃን ከሀገር መወጠው መኮብለላቸው እየተሰማ ነው። እንመለስበታለን። ሰራዊቱ ውጅንብር ውስጥ ገብተዋል ሲሉ ጌታቸው ረዳ ተናገሩ። የፌዴራል መንግስት ጣልቃ እንዲገባ የጠየቁት ጌታቸው ዓለም አቀፉ ማህበረሰብም ጣልቃ እንዲገባላቸው ተማጽነዋል። ይህ በእንዲህ እንዳለ የህወት ጄኔራሎች መቀሌ ላይ የጌታቸውን አስተዳደር ማፍረሳቸውን ቀጥለዋል። ጌታቸው ረዳ አስተዳደር በኃይል እያፈረሱ የሚገኙት የህወት ጄኔራሎች መቀሌ ከተማ ላይ ትናንት የከሸፍባቸውን መንግስት ግልበጣ ዛሬም ማስቀጥለው ብለዋል። እንመለስበታለን። በትግራይ ያለው ውጥረት አየሩን በተቆጣጠረበት በዚህ ወቅት በወልዲያ ዙሪያና አርማጭሆ ከባድ ውጊያ ሲደረግ ውሏል። የአርማጭሆ ውጊያ ሁለተኛ ቀኑን ያስቆጠረ እንደሆነም ተሰምቷል። መከላከያ ሰራዊት በበኩሉ አንድ ሺህ የፋኖ ታጣቂዎችን መግደሉን ይፋ አድርጓል። ከሰሞኑ የፋኖ ኃይሎች ከጎንደር ወደ ባህር ዳር ሰልጭ ነው የነበሩ ተሽከርካሪዎችን አቃጥለዋል ሲልም ከሷል። እናስደምጣችኋለን። ይህ አንዳፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ላውኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጥተናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። በትግራይ ያለው ውጥረት አየሩን በተቆጣጠረበት በዚህ ወቅት በወልዲያ ዙሪያና አርማጭሆ ከባድ ውጊያ ሲደረግ ውለዋል። የአርማጭሆኑ ውጊያ ሁለተኛ ቀኑን ያስቆጠረ እንደሆነም ተሰምተዋል። መከላከያ ሰራዊት በበኩሉ አንድ ሺህ የፋኖ ታጣቂዎችን መግደሉን ይፋ አድርጓል። ከሰሞኑ የፋኖ ኃይሎች ከጎንደር ወደ ባህር ዳር ሰልጭ ነው የነበሩ ተሽከርካሪዎችን አቃጥለዋል ሲልም ከሰዋል። በአማራ ክልል አሁንም አንዳንድ ስፍራዎች የተኩስ ልውውጦችና ውጊያዎች እንደቀጠሉ ናቸው። በዛሬ ዕለትም በወልዲያ ዙሪያና ጎንደር አርማጭሆን እንዲሁም ጎጃም አንዳንድ ቦታዎች ውጊያ ስለመደረጉ ሪፖርቶች ወጥተዋል። በወልዲያ ዙሪያ የነበረው ውጊያ ጠንካራ የሚባል እንደሆነ የተገለጸ ሲሆን በተመሳሳይ ባርማጭሆ የነበረው ውጊያ ሁለተኛ ቀኑን ያስቆጠረ እንደሆነ ተሰምቷል። በክልሉ የቀጠለው ውጊያ አስመልክቶ መረጃ ያጋራው መከላከያ ሰራዊት በምስራቅ ጎጃም ዞን መርጦ ለማርያም አባይ በርሃም እስከ ወሎ አዋሳኝ፣ በምዕራብ ጎጃም ዞን ቋሪት የነታምቦና ሸንዲ ወንበርማ በሰሜን ጎጃም ዞን ዘብስትና የጣና በለስ እንዲሁም ጭንባዳና ማርያም ባዊ ዞን ጃዊ ኑኖና አባይ ተስፋሰስ በደቡብ ጎንደር ዞን ታች ታችጋይንትና ላይጋይንት ሚካኤል ደብርና የበለሳ አዋሳኝ አካባቢዎች ላይ ፋኖን እየደመሰስኩ ነው ይላል የምስራቅ ዘመቻ መምሪያ ኃላፊ ኮሎኔል ተሾመ አስማማው። የፋኖ ኃይል በማሳደድ በመክበብና በመደምሰስ ክልሉን ወደ ቀድሞ ሰላሙ እንዲመለስ አደረግነው ይሉና አንድ ሺህ በላይ የፋኖ ታጣቂዎችን እንደደመሰሱም ይናገራሉ። ኮሎኔሉ ቀጥለውም አስር ብሬን፣ አንድ ስናይፐር፣ አንድ 126 ክላሽ መማረክ ችለናል ሲሉ ተደምጠዋል። ከዚህ በተጨማሪ የፋኖ ታጣቂዎች ሰሞኑን ከጎንደር ወደ ባህር ዳር ሰልጭነው የነበሩ ተሽከርካሪዎችን ማቃጠል ማስተባበራቸውንና በዳንግላ ወረዳ አባድራ ቀበሌ የመንግስት ተሽከርካሪዎችን አቃጥለዋል ሲሉ ከሰዋል። ከንቲባውን ጨምሮ ስምንት እጌታቸው አስተዳደር አመራሮች ታገቱ። ከመቀሌ ከተማ በቅርብ ርቀት ላይ የሚገኘው አዲጉደም ከተማ ከንቲባን ጨምሮ ስምንት የጌታቸው ረዳ አስተዳደር አመራሮች መታገታቸውን ቢቢሲ ዘግቧል። ከዚሁ ጋር ተያይዞ ከሰሞኑ የኢትዮ ኤርትራ ጦርነት ሊፈነዳ ከጫፍ ደርሷል ያሉት ጄኔራል ጻድቃን ከሀገር ወጥተው መኮብለላቸው እየተሰማ ነው። በትናንትና ዕለት የደብረ ጽዮን ገብረ ሚካኤል ቡድን ደጋፊ ጄኔራሎች በአዲጉደም ከተማ ያሰማሩት ጦር ህዝብ በተሰበሰበበት ተኩስ ከፍቶ አራት ሰዎችን ማቁሰሉ ተዘግቧል። ቢቢሲ ትግረኛ ስለ ሁኔታው ከአይን ማኞች ሰማሁት ያለውን መረጃ ያስነበበ ሲሆን አርሚ 44 ከተማዋን በከፍተኛ ኃይል እንደተቆጣጠረ ዘገባው አመላክቷል። ታጣቂዎቹ ትናንት ማክሰኞ የአዲጉ ደም ከተማን ከንቲባ ጽህፈት ቤት በመክበብ ከንቲባውንና ካቢኔያቸውን ጨምሮ ስምንት አመራሮችን አግተውም ወስደዋል ተብሏል። የአዲጉ ደም ከንቲባ ኢንጂነር አንዶም ወልዱ፣ ምክትል ከንቲባ ወት ተወልደ፣ የአዲጉ ደም የጸጥታ ኃላፊ አቶ አባዲ፣ የአዲጉ ደም የህዝብ ግንኙነት ኃላፊ አቶ ይርጋ ከታፈኑት አመራሮች መካከል ናቸው ተብሏል። ትናንት አግተው ከተወሰዱ ሰዎች በተጨማሪ ሌሎች የአስተዳደሩ ሰዎች ከየቤታቸው እየታደዱ መሆኑን የአካባቢው ነዋሪዎች ተናግረዋል። የአካባቢው ህዝብ በተፈጸመው ጥቃት ከፍተኛ ድንጋጤ ውስጥ መግባቱ የተጠቆመ ሲሆን ታጣቂዎች ከተማዋን ተቆጣጥረው ይገኛሉ ተብሏል። በከተማዋ ከፍተኛ ቁጥር ያለው የታጠቁ ኃይሎች በመሰማራታቸውም ህዝቡ በተለመደው ሁኔታ መንቀሳቀስ እንዳይችል ለነዋሪዎች እንዳልቻለ ነዋሪዎች ለቢቢሲ ተናግረዋል። ነዋሪዎች ለቢቢሲ እንደተናገሩት ከሆነ የጌታቸው አስተዳደር ደጋፊ ናቸው የተባሉ ሰዎች ከየቤታቸው በታጣቂዎች እየታደኑ በሌሊት እየታሰሩ ነው። የከተማዋ የመንግስት መስሪያ ቤቶች ተከበው የህዝብ አገልግሎት እየሰጡ አይደሉም ተብሏል። የመንግሥት የመንግስት ሰራተኞች ዛሬ ጠዋት እንደተለመደው ወደ ቢሮአቸው ለመግባት ሲሞክሩ በታጣቂዎች አትገቡም ተብለው መመለሳቸው ታውቋል። ታጣቂዎቹ የከንቲባ ጽሕፈት ቤቱን በመክበብ በከበቡበት አጋጣሚ ህዝቡ በአደባባይ ወጥቶ የነበረ ሲሆን የተሰበሰበውን ህዝብ ለመበተን የተኩስ ርምታ ከፍተው ሰዎች ቆስለዋል። የህወሓት ጀነራሎች ያሰማሩት ኃይል በከፈተው የተኩስ ርምታ ቢያንስ አራት ሰዎች በጥይት ተመተው መቁሰላቸው የተገለጸ ሲሆን ብዙዎች ተደብድበዋል ተብሏል። የትናንቱ ጥቃት ተከትሎ የተቆጣው ህዝብ ዛሬ የተቃውሞ ድምጽ ለማሰማት ለመሰባሰብ ሙከራ አድርጎ የነበረ ቢሆንም በታጣቂዎች እንዲበተን ተደርጓል። ዛሬ ከሰዓት በኋላ በከተማዋ የተፈጸመውን ጥቃት እና ፈና ለማውገዝ የተቃውሞ ሰልፍ ለማድረግ የሞከሩ ነዋሪዎች በታጣቂዎቹ መበተናቸውን የደቡብ ምስራቅ ዞን ዋና አስተዳዳሪ ጸጋይ ገብረ ተክሌ ተናግረዋል። ትግራይ በተለይ ከትናንት ጀምሮ መቀሌ ከተማን ጨምሮ ከወትሮው የተለየ ከፍተኛ ውጥረት ላይ ትገኛለች። ጄኔራሎቹን ተጠቅመው የጌታቸውን አስተዳደር በኃይል እየገረሰሰ የሚገኘው የደብረ ጽዮን ቡድን ስልጣን ሙሉ ለሙሉ ለመቆጣጠር ከፍተኛ ጥረት እያደረገ ነው። ከዚህ ጋር ተያይዞ ከሰሞኑ የኢትዮ ኤርትራ ጦርነት ሊፈነዳም ከጫፍ ደርሷል ያሉት ጀኔራል ጻድቃን ከሀገር ወጥተው መኮብለላቸው እየተሰማ ነው። ጀነራል ጻድቃን ገብረ ተንሳይ ከአንድ ሳምንት በፊት አንስቶ ወደ አሜሪካ ማቅናታቸውን የሚገልጽ መረጃ ወጥቷል። የተሰራጨውን መረጃ አስመልክተው እስካሁን ጄኔራሉ የሰጡት አስተያየት ግን የለም። ሰራዊቱ ውጅንብር ውስጥ ገብተዋል ሲሉ ጌታቸው ረዳ ተናገሩ። የፌዴራል መንግስት ጣልቃ እንዲገባ የጠየቁት ጌታቸውም ዓለም አቀፉ ማህበረሰብም ጣልቃ እንዲገባላቸው ተማጽነዋል። ይህ በእንዲህ እንዳለ የህዋት ጀነራሎች መቀሌ ላይ የጌታቸውን አስተዳደር ማፍረሳቸውን ቀጥለዋል። የጌታቸው ረዳን አስተዳደር በኃይል እያፈረሱ የሚገኙት የሕዋት ጀነራሎች መቀሌ ከተማ ላይ ትናንት የከሸፈባቸውን መንግስት ግልበጣ ዛሬ ማስቀጥለው ብለዋል። በጊዜው አስተዳደሩ ላይ ያመፁት ጀነራሎች በተለያዩ አካባቢዎች መንግስታዊ መዋቅሩን ለደብረ ጽዮን ገብረ ሚካኤል ቡድን ለማ ማስረከብ የጌታቸውን ሹመኞች ሲያስሩ ብለዋል። ከአዲግራት እስከ መቀሌ ከተሞችን የተቆጣጠሩት ጄኔራሎች በየመንገዱ ኬላ አስቁሞ ጦር አሰማርተዋል። ትናንት መቀሌ ላይ የክፍለ ከተማ አስተዳደሮችን ለመቆጣጠር እንቅስቃሴ ያደረገው ኃይል በወጣቶች ተቃውሞ ሳይሳካለት መቅረቱ ተገልጾ ነበር። ዛሬም የመቀሌ ከተማ መንግስታዊ መዋቅሮችን የመቆጣጠር እንቅስቃሴ ቀጥሎ ሲሆን በተለይ አዲ ሃቂ ክፍለ ከተማ ላይ ውጥረት ነግሶ መዋሉ ተሰምተዋል። የመቀሌ ዛሬ ውሎ በከፍተኛ ውጥረት የታጀበ መሆኑ የተገለጸ ሲሆን ጄኔራሎቹን ያሰማሩ

ቦታ ቦታ ይዞ ከተማዋ ውስጥ እንደሚገኝ ተጠቁሟል። ከትናንት ምሽት ጀምሮ በተለያዩ አካባቢዎች ኬላ መጣሉ የተነገረለት ይህ ኃይል የከተማ ፍተሻ መጀመሩ ተሰምቷል። ከአዲግራት እስከ መቀሌ ባለው መስመር ኬላ የዘረጋው የደብረ ጽዮን ቡድን ደጋፊ የታጠቀ ኃይል መቀሌን ሙሉ ለሙሉ ለመቆጣጠር ከበባ ውስጥ እያስገባ መሆኑ ተነግሯል። በዛሬ ዕለት ከአዲግራት ወደ መቀሌ በሚወስደው መስመር ላይ ኬላ ጥለው ለፍተሻ የተቀመጡት ኃይሎች ሰዎችን ሲያንገላቱ ነበር ተብሏል። መኪኖች መንገድ ላይ አስቁመው ፍተሻ ያካሂዳሉ የተባሉ የኬላ ምደብ የተወሰኑ ሰዎችን ይዘው ማቆየታቸው ተሰምተዋል። በጉዞ ላይ ያሉ ለተወሰነ ጊዜ በኬላ ጠባቂዎች ተይዘው የተለቀቁ ሰዎች ከአዲግራት እስከ መቀሌ ያለው መስመር አስፈሪ ድባብ ውስጥ መግባቱን በማኅበራዊ ሚዲያ ጽፈዋል። በአስተዳደራቸው ላይ የሚወሰደው የኃይል እርምጃ ያየለባቸው ጌታቸው የፌዴራል መንግሥቱን ድጋፍ ጠይቀዋል። የጌታቸው አስተዳደር ዛሬ ባወጣው መግለጫ አሁን ላይ በትግራይ ያለው ሁኔታ እጅግ አሳሳቢ መሆኑን በመግለጽ ከአስተዳደሩ ባለሥልጣናት ጭምር ዋስትና ለመኖሩን ጠቁመዋል። የጊዜያዊ አስተዳደሩን አመራሮች በተለያዩ አካባቢዎች በዛሬ ዕለት መታፈናቸውን የሚያመላክቱ መረጃዎች ወጥተዋል። የሳምረ ወረዳ ምክትል አስተዳዳሪ ሰለሞን አምባይ በታጠቁ ኃይሎች መወሰዳቸው የተሰማ ሲሆን ሌሎች የአስተዳደሩ አካላትም ድብደባ ተፈጽሞባቸዋል ተብሏል። በዛሬ ዕለት ሀገረ ሰላም ላይ ከፍተኛ ውጥረት ነግሶ መዋሉ የተሰማ ሲሆን ታጣቂዎች ማህተም ለመቀማት ወደ ከተማዋ መግባታቸው ታውቋል። የጌታቸው አስተዳደር የአካባቢውን ባለስልጣናት ማህተም አንሰጥም ማለታቸውን ተከትሎ በጭቅጭቅ የተሞላ ውጥረት አካባቢው ላይ ተፈጥሮ ውሏል። ሀገረ ሰላም ላይ በቅርቡ በተመሳሳይ ታጣቂዎች ማህተም ለመቀማት ባደረጉት እንቅስቃሴ ሁከት ተፈጥሮ ሰዎች መጎዳታቸው ይታወሳል። የአካባቢው ማህበረሰብ ዛሬም ማህተም ለመቀማት የተንቀሳቀሱትን የታጠቁ ኃይሎች ፊት ባለመስጠት ተቃውሞውን ገልጿል ተብሏል። አዛዥነት አነሳዋችሁ ያሏቸው ጄኔራሎች አካሄድ ከቁጥጥራቸው ውጭ የሆነባቸው ጌታቸው በመጨረሻም የፌዴራል መንግስት አልቃ ገብነት ለመጠየቅ ዳርዳር እያሉ ነው። ጌታቸው ከትናንት ጀምሮ በግል ማኅበራዊ ገጻቸውና በመግለጫ ያስታገቧቸው ሀሳቦች የፌዴራል መንግስት በትግራይ ጣልቃ ለመግባት በቂ ምክንያት አለው እያሉ ነው። ጌታቸው የፌዴራል መንግስት ትግራይ ውስጥ ያለውን እንቅስቃሴ እጅግ አስከፊ ወደሚባል ደረጃ እያደረገ መሆኑን መረዳት አለበት ብለዋል። ጌታቸው ትናንት አመሻሽ በማኅበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ጽሑፍን በትግራይ ህዝብ ላይ ወደሚካሄደው አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያው ስምምነት ባለድርሻ አካላት እንዲቃወሙ ጠይቀዋል። ይሁን እንጂ የፕሪቶሪያው ስምምነት ዋና አካል የሆነው የፌዴራል መንግስት ጣልቃ እንዲገባ በግልጽ ጥያቄ ስለማቅረባቸው እየታወቀ ነገር የለም። ትግራይ ላይ ጦርነት የሚያስከትል እንቅስቃሴ እየተካሄደ መሆኑ በስፋት እየተነገረ ቢሆንም የፌዴራል መንግስት ዘገባ እስከ ተጠናከረበት ሰዓት ድረስ ያለው ነገር የለም። የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥሉ ዛቱ ጥቃቱ ይቀጥላል የተባለው እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፍ እንዳይገባ የጣለችውን እገዳ እንድታነሳ ያስቀመጠው ቀነ ገደብ መጠናቀቁን ተከትሎ ነው የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥሉ ዝተዋል ለዓለም ንግድ ወሳኝ የትራንስፖርት አማራጭ የሆነ የቀይ ባህር መስመር ለሁለት ወራት ካንሰራራ በኋላ ዳግም ስጋት አንዣቦበታል ባሳለፍነው ጥር ወር ላይ በእስራኤልና ሐማስ መካከል የሰላም ስምምነት መፈራረሙን ተከትሎ ከፍልስጤማውያን ጎን ነኝ በሚል እስራኤልን ሲያጠቃ የነበረው የየመኑ ሁቲ ጥቃቱን አቁሞ ነበር። ይሁንና የመጀመሪያውን ዙር የእስራኤልና ሐማስ ስምምነት የተጠናቀቀ ሲሆን ሁለተኛው ዙር ድርድር ቶሎ መጀመርና የተጀመሩ ጥረቶችም ፍሬያማ አልሆኑም። ይህንን ተከትሎም እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን እንዲቆሙ ያደረገች ሲሆን ይህ ደግሞ ከሐማስ ባለፈ አጋር እንደሆነ የሚገልጸው የየመኑን ሁቲ አማጽን ቡድንና አላስደሰተም ተብሏል። ባሳለፍነው አርብ ዕለት ቡድኑ ባወጣው መግለጫ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን በአራት ቀናት ውስጥ እንድታስቀጥል ቀነ ገደብ አስቀምጦ ነበር። የሁቲ አማጺ ቡድን ያስቀመጠው የአራት ቀናት ቀነ ገደብ መጠናቀቁን ተከትሎ በቀይ ባህር በሚያልፉ የንግድ መርከቦች ላይ ያቋረጠውን ጥቃት እጀምራለሁ ማለቱን ሮይተርስ ዘግቧል። ቡድኑ ከዚህ በፊት ከመቶ በላይ ጥቃቶችን በቀይ ባህር መርከቦች ላይ ጥቃት የሰነዘረ ሲሆን ሁለት መርከቦች ሲሰምጡ አራት የባህር ኃይል ሰራተኞች ደግሞ ሕይወታቸውን አጥተዋል። የቀይ ባህር ላይ ሲፈጸሙ የነበሩ ጥቃቶች የንግድ መስመሩ እንዲቀዛቀዝ ከማድረጉ ባለፈ ኩባንያዎች ለከፍተኛ ወጪ እንዲዳረጉና ለነዳጅ ዋጋ መናር ዳርጓል። እስራኤልና ሐማስ ሁለተኛውን ዙር ድርድር እንዲጀምሩ ግብፅና ኳታር እየጣሩ ቢሆንም እስካሁን ድረስ ወደ ስምምነት መምጣት አልቻሉም።